አንተ ለናቁሽ ትላንት ለማየት የማይፈልጉ ሰዎች ዛሬ ቁጭ ብሎ እያዩሽ ነው። አዎ እግዚአብሔርን። አሁን አንድ ጊዜ እኔ አቢብ አቤት ገብቼ ላይክ በቃ እንደዚህ ፍቅር ይዞኛል ምናምን ብዬ የህይወት ታሪክን ተናግሬ ነበረ ላይክ እስከ ዛሬ ድረስ በቃ እኔም በዛ ለማሸማቀቅ ምናምን ላይ ከጉፈን ነው እኔ እንኳን ፍቅር ይዞኛል ለብል ብሬን አልተበለውም፣ ዳቦዬን አልሰጠውም፣ የሚያራቁት ቪዲዮ አላኩም። ላይክ በቃ ኖርማል እንደማንኛውም ሰው በነፃ ዋይፋ ያፈቀርኩ ብዬ አፍቅሬ በቃ ተጎድቻለሁ ምናምን ብዬ አቢባ ቤት ገብቼ ነበረ። እጄ ዝሩን የበላ ዝዙ አጋጥሞሽ አውቃል? ግን ሙሙላክ የሚል ወንድ አው እግዚአብሔር ምስክሬን ጉዙ አሉ በቃ ላይክ እንደዚህ ማታ ማታ ያወሩ እና ማለት ነው። አሁን እንደዚህ አንቴ እንደዚህ በቃ ታ ጭልማ ውስጥ የሚያወሩ ሴቶች እኮ እንዳለ ላኪ ነው የሚባሉት። እግዚአብሔርን እኔ አሁን በፊት እውነት ለመናገር ብዙ ሰው በቃ ላይክ አላማ የላትም፣ ይቺ ባለጌ ናት፣ ዱርዬ ናት፣ ዝም ብላት ይጫዋለች ምናምን እንደዚህ አይነት ሰው አትሆንም እስከሚሉኝ ደርሼ ነበር። ግን ደግሞ ሰው ስላላ አይደለም እግዚአብሔር ያለው የትም ቦታ አይቀርምና፣ እግዚአብሔር ከፈቀደ ተልባብን ጫጫ በአንድ መቆጫ። በዚህ አጋጣሚ ብዙ የሚጠሉኝ ልጅ የሰው ልጅ ማለት የሰው ልጅ አይሳሳትም ማለት አይደለም ይሰ ያጠጣማለት አይደለም ግን ከጥፋቱ ተመልሶ ክስተቱ ተመልሶ ትላንት ከነበረበት ማንነቱ ተመልሶ የነገ ማንነቱን ማስተካከል ነው። ገብቶሻል አይደለ? ትላንት አንቺ ዱርዬ ከተባልሽ፣ ትላንት ከሳቁብሽ፣ ዛሬ ባለሽበት ደግሞ እንትን ይሉሻል፣ ያመሰግኑሻል፣ ያደንቁሻል። በሆንም ያለበት በትላንትና ማንነት መቀጠል አስፈላጊ ማንኛውም ሰው ራስሽን እለወጣለሁ ብለሽ ከወሰንሽ ማይለወጥ ነገር የለም። ምንም ይሁን ዋናው ግን ለመለወጥ ተነሳሽነት መኖር ነው። ሁለተኛ ስትወድቂ በዛ በወደቅሽበት ከመቅረት መልሶ ለመነሳት መሞከር ነው። ብዙ ሰዎች ሲወድቁ፣ ብዙ ሰዎች መነሳለሽ የሆነ ውድቀት ሲሰማቸው ይጨምሩበታል። ያጫጫሽ ቃሚ ጠጪ፣ የሆነ የሆነ ነገር ይሆናሉ። በኋላ ህይወታቸው ከዛ የባሰ አደጋ ላይ ይወድቃል። ግን ስትወድቂ ለመነሳት መሞከር ነው። ስትወድቂ ለመነሳት መሞከሩ ደጋግመሽ እና ወይዘ መስበርቺ እንደዚህ ውጤታ አንቺ ለናቁሽ ሰዎች ዛሬ ትላንት ለናቁሽ ትላንት ለማየት የማይፈልጉ ሰዎች ዛሬ ቁጭ ብለው እያዩሽ ነው። ዛሬ ቁጭ ብሎ ያያዩሽ አሁን አንድ ጊዜ እኔ ሀቢባ ቤት ገብቼ ላይክ በቃ እንደዚህ ፍቅር ይዞኛል ምናምን ብዬ የህይወት ታሪኬን ተናግሬ ነበረ። ላይክ እስከዛሬ ድረስ በቃ እኔም በዛ ለማሸማቀቅ ምናምን ምን ላይ ከቡፈን ነው እኔ እንኳን ፍቅር ይዞኛል ብል ብሬን አልተበለውም፣ ዳቦዬን አልሰጠውም፣ መያራቁት ቪዲዮዬን አላኩም። ላይክ በቃ ኖርማል እንደማንኛውም ሰው በነፃ ዋይፋይ አፈቀርኩ ብዬ አፍቅሬ በቃ ተጎድቻለሁ ምና ምን ብዬ አቢባ ቤት ገብቼ ነበረ። እጄ ዝሙኝ የበላኝ ዙዙ አጋጥሞ ሻው ቃል ግን ሙሙላክ የሚል ወንድ እግዚአብሔር ምስክሬን ጉዙ አሉ አ ምን ያረጋል። አባቃ ላይክ እንደዚህ ማታ ማታ ያወሩ እና ማለት ነው አሁን እንደዚህ፣ አንተ እንደዚህ በቃ ጭልማ ውስጥ የሚያወሩ ሴቶች እኮ እንዳለ ላኪ ነው የሚባሉት። እግዚአብሔርን ይጀምራ ቡፋን ነው ልንገርህ፣ ወንድ ልጅ ጋር የምትወደው ወንድ ልጅ ጋር ከሰላሳ ደቂቃ በላይ ካወራክ ቡፋኒ ሙሙ ላኪ ቪዲዮ አሳየኝ ነው ምለው ጌታ ነው ምለው እኔ ደግሞ በህይወቴ በባህሪ ምን እንደሆነ ምን አይነት ባህር እንዳለኝ ታውቃለህ። የሚወደው ወንድ ወይ ደግሞ ፍቅረኛ ነው ብዬ የሚያወራው ወንድ ከሀያ ደቂቃ በላይ አላወራም። ከዛ ዝም ብሎ ኖርማል አሉ አይደለም፣ በቃ ለጊዜ ማሳለፋ ምናምን አብረን የምንዘገጠው ከነሱ ጋር ይዘገጣለሁ። ከዛን ውጭ ከቲክቶክ ጋር አፌን ከፍታለሁ። እዛ ከሱ ጋር አፌን ከከፈትኩማ ኦይ ሲነሱ ላኩ የሚሉት ምንድን ነው? ይመነዝሩታል፣ ይዘረዝሩታል ምንድን ነው ነገር ላኩ ነው የሚወድ። በእውነተኛ አንድ ወንድ ልጅ ሴት ልጅ ከፈለገ እንደዚህ አይነት ነገር ለክብሯ ስለሚጨነቅ አይነስ አያነሳም። ራጅ ደግሞ ምንም ማን እኔ እኮ የምለው ምንም ማቃተን ሴት ወይ ወይ ደግሞ ፐርሰናሊ ግንኙነት የሌለውን ሚስቱ ያላደለች ራሱ እንዴት ነው እንደዚህ አም እንዱ አፉን ደፍሮ ላኪልኝ ሲልስ እሷ ስምልክልን እኔ ምን አቃለው? አቡፈን ነው በጣም ከባድ ነው። ጌታን በቃ ላይክ በቃ ከወሬ እኮ ነው። ወንድና ውሻ ፊት ካልሰጡ ሲጀመር እንደዚህ አይነት ነገር ውስጥ አይገባም። ታውቃለህ? በትክክል ግን ለይክ በቃ ወኔ ወሬ ውስጥ ገብተክ ምናምን በቃ ልሳሜሽ ምናምን እየተባለ ወሬ ይመጣል። ለቪዲዮ መላክ ምናምን እና በዚህ አጋጣሚ እንደዚህ አንድ ቀን ትንሽ ብሎ አረ ነው ጌታን ሰላም ሰላም

ምርጥ ምርጥ በርበር አለ። ታዲያ ተሳውልኝ እናንተ የምትፈልጉ ዘረኛ ሰው፣ ተሳዳቢ ሰው ነው ለኔ። ከእንደዛነ ነገር ነፃ ነኝ። የት እንደብቼ ለማውራት ማብታለኝ ነው ዛሬ እኮ እማን እኮ ማን ነው ምን ምን ሰው ማለት ነው? በፌክ አካውንት የእኔ ጎደኛ ነው በጣም እየሰደበኝ ነው። ወይ ሙሉት ወይ ብሎ ማነው ስሙ እኔ አማርኛ አለ አሰፋ እ አማርኛ ምንድን ነው የምለው

ሁለቱም ክላዲቱ ቴል አድርጎ ያው ቤተሰቦቹም እንደዚህ የገጠር ሰዎች ናቸውና በጣም ያላቸውን ገንዘብ ሰጥተው አሳክሙ ጨርሰው። አሁን ልጁ ማልዳንም አዲስ አበባ መቅረዝ ሆስፒታል፣ ጳውሎስ ሆስፒታል ሁለቱም ላይ ይገኛል እና በቃ በቻላችሁት እርዳታ እንድታደርጉልን

እሺ ውዴ፣ በቃ ስሩበት። እሺ ውዴ፣ መጣ። አንቺን አይደለም፣ አንቺን አይደለም።